ሰላም ሰላም ውዶች፣ እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት። ዛሬ አሳን የምንሰራው አሳን እንደዚህ ከጸዳና ከደረቅ ነው በኋላ እንደዚህ እያያችሁት ነው የታያችኋል አድርጋችሁ ሰንጠቅ ሰንጠቅ አድርጋችሁ ወደ ቅመማችሁ ትሄዳላችሁ። ቅመማችሁ እዚህ ጋ አለ ገራም መሳላና፣ ሚጥሚጣ፣ ጨው፣ ነጭ ሽንኩርት፣ ከሙን፣ ሎሚ የተጨመቀ ጁስ አስቀምጫለሁን እንደዚህ ከደረቅ አደረቁን አንድ ላይ ካደረግኩ በኋላ ሎሚ ነው ጨምርበታለሁ፣ በጠብጠዋለሁ። አንድ ማንኪያ ነጭ ሽንኩርት ደግሞ ከላይ እጨምራለሁ፣ ያሳያችኋለሁ። እዚህ ጋር ነጭ ሽንኩርት አምጭ ጨመርኩበት። ቀላቅሎት በደንብ አርጋችሁ ቆንጆ ጣም የሚሰጣችሁ ቀምሳችሁ ትሞክሩት። እንደዚህ በወፍራሙ ማዘጋጀት ያለባችሁ ለምን አሳው ላዩ ላይ ውስጡ ለመቀባት ምናምን እንዲመች እንደዚህ አርጋችሁ አሳውን ወስዳችሁ ውጭ እንደዚህ ክብት አርጋችሁ ውስጡ ነ ክብት አርጋችሁ ክፍት ክፍት ቦታውን ሁሉ ትንተልታላችሁ። እኔ በአንድ እጅ ስለሆነ በሁለት እጅ ለማድረግ ይህንን ለመቀባት ስልኬን አስቀምጬ ጨርሼ መጥቻለሁኝ ይላቸኋለሁ። አያቸሁት ውስጡን ቀብቸዋለሁ። እናንተም እንደዚህ ያርጋችሁ በደንብ ከቀባችሁ በኋላ እንደዚህ አድርግን ካዘጋጀን በኋላ ለማንኛውም እንዳትረሱ ሰብስክራይብ ማድረጋችሁን፣ ላይክ እና ኮመንት መስጠታችሁን፣ ደውላ ምልክት ጫና አርጋችሁ ኖቲፊኬሽን እንዲመጣላችሁ ተባበሩን። አስተያየታችሁ ለእኔ ትልቅ ነገር ነው። እዚህ ጋር ቀይ ሽንኩርት እየጣድኩ ነው። ቀይ ሽንኩርትን ከቲፌ እንደዚህ ከጣድኩ በኋላ እያቁላለሁን ዜት እየጨመርኩ አሳያችኋለሁ። እንደዚህ አይነት ከለር ይመጣልኝ ርግን በደንብ ብራውኒ ሲሆን ማሳረር ትችላላችሁ። ሩዙ ቡኒማ እንዲሆንላችሁ ከፈለጋችሁ በጣም ማሳሩት። እኔ እንደዚህ ይበቃኛል። ትንሽዬ ከለር ነው የሚሰጠው፣ ግን በቂ ብሎ ለእኔ እንደዚህ አርጌ በደም አርጌ አብሰለዋለሁኝ። ያው በስለዋል፣ እንደማረር ብሏል፣ ግን የበለጠ ካሳረር ነው ደግሞ ሩዙ ከለር ይወስዳል። ቆንጆ የሆነ አበሳሰል እንዲሆንላችሁ እያቁላላችሁ። ሩዛችንን አጥበናል፣ ከጎን ደርቋል። ወዛችንን እንጨምርና በደንብ አርገን እናሸዋለን። ማለት እኔ አንድ ስለሆነ ስልኬን ስቀምቼ አሽቼ መለስላቸዋሉ። ይው እናሽቸዋለሁን በደረጉ በደንብ አርጌ መጥበስ አለብኝ፣ ደስቱ እንትን እንዳይልብኝ። እንደዚህ ካደረኩ በኋላ ከጎን ውሃ አፍልቻለሁ። ውሃውን እጨምራለሁ ማለት ነው። ውሃውን እጨምራለሁ፣ ሩዙም መሸፈን ነው። ውሃው እንዳይበዛብን እንደዚህ አርገን ጨው አንድ ማንኪያ እንጨምራለን። ከዛ እሳታችንን ውሃው መጠጥ እንደማለት ሲችል እሳታችንን ቀንስና በደንብ እንከድነዋለን የማረ ሩዝ ነው የሚሆነው ሩዛችን እየበሰለ ነው ውሃውን በቂ አርጌያለሁኝ አሁን እሳቱን ቀንሰን ማብሰሉ ላይ ነው ማብሰሉ እንግዲህ እሱ በቀስ ብሎ ነው የሚበስለው አንድ አስራ አምስት ደቂቃ ሀያ ደቂቃ ሰዓት ቀንሰን ሰንከርና እናስቀምጠዋል። እዚህ ጋዜጣችን ፈልጦ አሳም አድርጌዋለሁ። እናንተ አሳውን ስትሰሩ እንደዚህ አድርጋችሁ ቀጥሉበት። እናንተ ከፈለጋችሁ ካለ ዱቄትን መጠቀም ትችላላችሁ። ዱቄትን ደሞ ፈነፈነ ካረጋችሁበትም አሪፍ ነው የሚሆነው። እኔ የተወሰነውን አሳ ፈርፍሬው አለው ከጠበስኩ በኋላ ለዲኮር ያክል እንደዚህ ከሳህኑ ስር አድርግና ከላይ ሩዝ እንትን እሰራለሁ ማለት ነው። ዲኮር እሰራለሁ። ግማሹን አሳ በሩዝ ላይ ነው የማደርገው። ግማሹን ደግሞ አሳያችኋለሁ። ይኸውና ይሄ የተሰራው ነው። የተጠበሰው ግሪልድ ሆኗል። እና ሩዝ ከላይ ጨመርኩም። አሁን መሃል ላይ አሳውን አድርግና ከላይ ሩዝ ጨምራለሁ ማለት ነው። እንደምታዩት አሳውን ከውስጥ እያደረግኩ ነው። ሩዙን ሸዋ አግኝቼ ነው በመሀላችን ላይ፣ ያው አሳ ሲሰራ ሸዋ ይጠፋው። እንደዚህ ካደረግኩ በኋላ ሩዚን ንትነ አለብሰዋለሁኝ አሁን ሲናል ብቻ እዚህ ጋ ገልብጬዋለሁ። ቆንጆ ቅርጽ እንዲይዝ ነው። ሰልቀና ስከምጨም ይመለስላቸዋለሁ። እንደዚህ አድርገን ዲኮሯችን ካስተካከልን በኋላ ወደ ስፍራ እንወስዳለን። ይሄ ይመስላል የዛሬው አስራችን ሞክሩት፣ አሪፍ ነው።